ሰላም እንዴት ናችሁ? ዛሬ እንግዲህ ኮምቦልቻ ላይ ቀለል ባለ ብር ዘና ብለን ወደ ቤታችን የምንመለስበት ቦታ ነው። አብረን የምንሄደው፣ አብረን ለብሰን እንሄዳለን። ቭሎግ አደርግላችኋለሁ። አብራችን ቆዩ ወዳችኋሉ ይህን ቻናል ሰብስክራይብ እያደረጋችሁ አብራችን ቆዩ ወዳችኋሉ። እንግዲህ ከልብስ እንጀምራለን። እንግዲህ አለባበሳችንን ቀለል ባለ መንገድ አስተካክለ ነው እንወጣለን ማለት ነው። እንግዲህ ያሰብኩት ዝም ብዬ እንደዚህ ሸሚዝ በጅንስ ሱሪ ነው መልበስ የፈለግኩት ቀለል አድርጌ እንደዚህ ለብሻለሁ ማለት ነው። ቀበቶ እንጨምርበታለን። እስኪ ሽቶ፣ እዚህ ጋር ሽቶ እንነፋለን ማለት ነው። ፏ ፏ ፏ ፏ። ትንሽ ጸጉሬ ልክ አይደለም አይደለ? እስኪ ቅባት ነገር፣ ትንሽ ቅባት ነገር። በጣም ያምራል። እስኪ መነጽር እንጠቀም። ሰዓታችን እዚህ ጋር። ቀለበት ሳደርግ ደስ ይለኛል። እጄ ባዶ ሲሆን አልወድም። አደረግን ማለት ነው። እንዲህ ካማረብን ቀለል ባለ መንገድ ጉዞ እናደርጋለን። እስቲ እንዲ ቀለል ባለ መንገድ ለብሰናል ማለት ነው። አብረን እንሄዳለን፣ ተከተሉ። ቤተሰብ አሁን እንግዲህ ከቤት ወጥቻለሁ ማለት ነው። ከቤት ስወጣ በአጋጣሚ ባጃጅ ስላላገኘው እዚህ ጋ ጋሪን ባጃጅም አለ ባይዘወኛ ሰፈር፣ ስለዚህ ጋሪ ነው የተጠቀምኩት ማለት ነው። እዚህ ጋ ወረድኩኝ፣ ትንሽ በእግሬ የተወሰነች መንገድ ሄድኩና ቦርከና ድልድዩ አካባቢ ላይ ታክሲ ያዝኩኝ ማለት ነው። ታክሲ ያዝኩኝ፣ አሁን በታክሲ እየሄድን ያለ ነው። እንግዲህ ኮምቦልቻም በብዙ መንገድ እየለማች እያማረች ነው ያለችው። እዚህ ጋ ወረድን፣ የተወሰነ ወክ አደረኩኝ፣ ካሜራ ለመቅረጽ አልተመቸኝም እና ቀጥታ ወደ ሰናይት ነው የመጣሁት። ያው ከውጭ ጋር ስታዩት በሩ ይሄን ይመስላል። እየገባው ነው አሁን ያለሁት። ሰናይት መናፈሻ ላይ ደርሰናል። አብረን የምንቆይ ነው የሚሆነው። ያለውን ነገር አሳያችኋለሁ። እጅግ በጣም ያማረ ቦታ ነው። ስታዩት ለአይን ይማርካል። እዚህ ጋ ይመጣችሁ መዝናናት ትችላላችሁ። የዩቲዩብ ቻናል ደግሞ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰቡን እወዳችኋለሁ። ቤተሰብ እንግዲህ ኮምቦልቻ ላይ አዲስ የመጣችሁ ሰዎች ወይም ይህን ቦታ የማታውቁ ሰዎች ካላችሁ፣ ከደሴም ስትመጡ ሊሆን ይችላል። ኮምቦልቻ ያላችሁ ሰዎች አውስኮድ የሚባል መገንጠያ ቦታ ላይ ነው የምትወርዱ። ከዛ ወክ እያደረጋችሁ መምጣት ትችላላችሁ። እዚህ ጋር ስትመጡ የመግቢያ ዋጋ አምሳ ብር ብቻ ነው። እዚህ ጋር ደግሞ ሰሌን አለ። ይህን ላሳያችሁ። ሰሌን ወይም ይሄ ንጣፍ የሚባለው እኔ የተቀመጥኩበት ሰላሳ ብር ነው። ከዛ ውጭ ደግሞ ኮስታቸው በጣም ቅናሽ ነው። ለምሳሌ ፓፓያ ዝዥ ያለው፣ ቡና ዝዥ ያለው፣ ንጉስ አዝዥ ያለው፣ አጠቃላይ የምከፍለው አይቲን ከሁለት መቶ ብር በላይ አይሆንም እና በትንሽ ብር ዘና ብዬ ራሴን እንጆ አድርጌ መመለስ እችላለሁ ማለት ነው። ይሄ ቫይቡ ራሱ ያምራል። ሰዎች ኢንጆይ የሚያደርጉበት የሚዝናኑበት ቦታ ነው። እኔም ብዙ ጊዜ እዚህ ቦታ ላይ አሳልፋለሁ እና ቪሎግ እስኪ ለመጀመሪያ ጊዜ ነው የሰራሁላችሁ። ብዙ ሰዎች የምትወዱት ከሆነ የተለያዩ ቦታ ላይ እየሄድኩኝ ቪሎግ አደርጋለሁ ማለት ነው። ስለዚህ ቡናችን አብረን እንጠጣለን። እንግዲህ ንጉስም እንጠጣለን ትላለ። ፓፓየው በጣም ነው የሚያምረው። እሱም አብረን እዚሁ ላይ እናየዋለን ማለት ነው። በተረፈ ደግሞ የግቢውን ዞር ዞር እያልኩ አሳያችኋለሁ። ሳብ ግን አልከፍልም። ይመችሻል በቃ ችግር የለው ራሴን አስተናግዳለሁ ምኗን እሺ ሰንቋን ክፈጫት ጥርሴ እንዳይሰበር በቃ ችግር የለው አመሰግናለሁ እሺ ቤተሰብ እንግዲህ ያው መቶልናል እንደምታዩት ፓፓዬ መቷል ንጉስ መቷል ቡናችንም መቷል ማለት ነው እንግዲህ ፓፓያችንን በላለን እንግዲህ ቡናችን ጠጣለን ዘናፍታ እንላለን። ከእናንተ የሚጠበቅባችሁ እንግዲህ ሰብስክራይብ ማድረግ ብቻ ነው። ቴንክ ዩ። ሰማች ፓፓያቸውን። ይሄ እንግዲህ በጣም ቆንጆ ነው። ጭሱ ራሱ ደስ አይልም። ቡና በጣም ሲጀመር አንድ ስኒ ቡና ካልጠጣው ደስ አይልም። የምር ቡና ናይስ ነው። ቆንጆ ነገር ነው ቡና ቡና የማይወድ አለ ከእናንተ ውስጥ እስኪ አንድ ሰው እንገሪ ቡና ልጅ የሚል ሰው አለ የለማ እሺ ማይኩ ሪከርድ እያደረገ ካልሆነ ግን እናደዳለሁ ፍቅራችሁን ግን አሳዩኝ የምር እኔ ብሎግ እኮ የመጀመሪያ ነው እንዴት እንደሚሰራ እራሱ ብዙ አይዲያ የለኝም እና ዝም ብዬ ውሎዬን ላሳያችሁ በሚል ነው ዋው ምን ገርም ቡና ነው ሰናይት ደግሞ ስንመጣ ያው ካሜራማን ያስፈልገናል ብዙ ጊዜ አይደለም። ስለዚህ እዚህ ጋር የምታዩት ደግሞ ፎቶ ጀጎል ይባላል። በጣም ታዋቂ ፎቶግራፈር ነው። እኔን አብዛኞቹን ስራዎች ነው የሚሰራኝ እና በዚሁ አጋጣሚ ላመስግ ነው ብዬ ዩቱብ ላይ ስለሚተላለፍ እስኪ ራሱን ያስተዋውቀን። ፎቶ ጀጎል ይባላለሁኝ። የምሰራው ሰናይት መናፈሻ ነው። ያው ሰናይት መናፈሻ ስትመጡ እኔን ታገኙኛላችሁ ማለት ነው። በየትኛውም የፎቶ ስራ ማግኘት ይችላል። ስልክ ነገራቸው ለማንኛውም ያው ብዙ ጊዜ እዚህ እንገናኛለን፣ ፏፈሽ እንላለን። አየሩ በጣም ያምራል። በነገራችን ላይ እስኪ ፓፓዬ እየበላህ የሚገርምም ምን አለ መሰለህ? ይሄ ፓፓዬ በጣም የሚገርም ፓፓዬ ነው። እ እኔማ በላሁኝ። አዎ፣ እና ያንተን ያንተን እየበላህ ማለቴ ነው። ፓፓዬውን እየበላህ መጀመሪያ አንተ አትወድም እንደ ፓፓዬ ቀደም ብዬሽ ስለበላሁኝ ከእዚያ አንፃር ነው። እና ደስ ብሎኛል ስለተገናኘን። ብዙ አድናቂዎች አሉ እና ብዙዎቹ ያሉ ግን ቲክቶክ ላይ ነው። እና ወደ ዩቲዩብ እንዲመጡ እፈልጋለሁ። ወደዚህ ይምጡ፣ ሰብስክራይብ ያድርጉ። አሪፍ ነው በቃ ስለዚህ፣ እዚህ ከች ከች ስትሉ ፎቶ ስጋት ትነሳላችሁ፣ እኔ ጋር ቪሎግ ትሰራላችሁ። በዚሁ አጋጣሚ ግን እኔ ጋር ቪዲዮ መስራት ይፈልግ ሰው ቀጠሮ ይዞ እዚህ ጋር ካሜራማን አንተ አለህ አብረን መስራት እንችላለን። የትኛው መንገድ ኢቭን የቲክቶክ ቪዲዮ መስራት ፈልጋችሁ ካሜራማን ከተቸገራችሁ ሰፖርት ያደርጋችኋል፣ ያግዛችኋል። በጣም ኮስቲው በቃ በነፃ በሚባል ዋጋ ነው የሚሰራ እኛ ጋር ስትመጡ። በነገራችን ላይ ፎቶግራፍ ከተነሳችሁ የቲክቶክ ቪዲዮ በነጻ ነው፣ ጊፍት ነው፣ ሌላ ሰርፕራይዝ ነው። ቲክቶክ ቪዲዮ እናስተላቸው፣ ፎቶ ከተነሱ በኋላ ኦኬ። የቲክቶክ ቪዲዮ ቦነስ ይሰጣቸዋል ማለት ነው። ኦኬ። ስለዚህ በደምብ ፋብለ ይምጡ። ስፔሻሊ ደግሞ ባህላቸው የሚያስተዋውቁ ሰዎች በጣም በጣም በተለይ በዚህ በራያ ቀሚስ በሹፋን ምናምን ለሚመጡት ለየት ያለ ሰፖርት እናደርጋለን። የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንግዲህ ዛሬ በሰናይት መናፈሻ የነበረን ቆይታ እጅግ በጣም ያማረ ነበረ። እንግዲህ ቦታውን እያሳየኋችሁ ነው የምንገኘው። እጅግ በጣም ያማረና ቆንጆ ቦታ ነው። ሁላችሁም እየመጣችሁ መዝናናት ትችላላችሁ። እንግዲህ ይህን የመሰለ ቦታ ነው እያሳያችሁ የሚገኘው። ሁላችሁም የዩቲዩብ ቻናል ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንወዳችኋለን። እና የተመናፈሻ ደግሞ እጅግ በጣም ያማረ ቦታ ነው፣ እንደምታዩት ግሪን ነው። የኮምቦልቻ ልጅ ነኝ፣ ወሎዬ ነው ስሜ፣ አፈሩ እንደ ስጋ፣ ቦርከና ነው ደሜ፣ የተባለለት ጽድት ያለ ቦታ ነው። እዚህ ጋር ሰርግ፣ ልደት፣ የትኛውንም አይነት ፕሮግራም ማዘጋጀት ትችላላችሁ ማለት ነው። ይህን የኔ ቻናል ደግሞ ሰብስክራይብ እንድታደረጉ ጋብዣችኋለሁ። በጣም የሚያምር ቦታ ነው። ኤኒታይም መታችሁ ፕሮግራም መስራት ትችላላችሁ ማለት ነው። በጣም ነው የሚያምረው እና በዚህ ሰዓት እንደውም አየሩ በጣም ቆንጆ ነው። እንደምታዩት ከጀርባ ምናምን እይታው ደስ ይላል። ጥሩ አየሩ ነው ያለው። ሚራሲ በጣም ወድጀዋል። ምንድነው? ፈጠንኩ እንዲህ ሳወራ ሳወራ ፈጠንኩ። እንዲህ ያው የመጀመሪያ ብሎግ አይደል፣ ብዙ አትፍረዱብኝ። ኤዲቲንጉ እራሱ ገና እዛ ነው። ሊፕሲንግ ለብቻ ነው፣ በሌላ ስልክ ነው ማይክ ይያዝኩ። ስለዚህ እሱን እሱን ነገር እናስተካክላለን ማለት ነው እና በጣም እንደምትወዱት ተስፋ አደርጋለሁ። እወዳችኋለሁ። ሰላማችሁ ይብዛ።